እሺ እግዚአብሔር ይመስገን። እንደምላችሁ እንደምላችሁ እንደምላችሁ። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። አሁን እየጨረስን ነው። ማለላችሁም ይቺ ያልንባት ወይም ያገኘናት የተስፋ ዕለት ብዙ ነቢያት የተመኟት ልጁ ሳርቃን የፈልጓት ግን ያላገኟት ያላግቧት እለት ናት። ይች እለት ለእኔና ለእናንተ ቀረል ብላት ልትታየን ትችል ይሆናል። ከእኛ በፊት የነበሩት አበው ቅዱሳን ከክርስቶስ ሰው መሆን በፊት የነበሩት ግን በምኞት በጉጉት ሲመኟት ሳያዩዋት ያለፉባት እለት ናት። ከነዛም ከቅዱሳኖቹ ከብዙ ደጋጎች አባቶች መካከል አንዱ አብርሃም ነበረ። ይህ አብርሃም የሚባለው የምታውቁት ነው። ደግ ሰው ነው። በራሱ ምርምር እግዚአብሔርን ሃይማኖት መነጸር ያየ እግዚአብሔር ጋር የተገናጋገረ እግዚአብሔር ፊት ለፊት ያነጋገረው የነበረ ደግ ሰው ነው። ይህ የምእመናን ምሳሌ የምእመናን አባት የሆነው አብርሃም እግዚአብሔርን ጠይቀው ነበር። እግዚአብሔር ከቤተሰቦቹ ውጣ እና እኔ ወደ ማሳይህ ምድር ሂድ፣ በዛ ወተት ማር የሚፈስበት ምድር አለ፣ ያንተ ወርስ አለ ብሎ ለጊዜው ስጋዊ ምድርን ከነአነን እንዲያወርሰው ተስፋ ሰጥቶት ነበረ። ይሰማችኋል? አብርሃምን በእምነት በተስፋ ቤተሰቡን ጥሮ ስጋዊ ነገር ከኔ ጋር አይደለም ብሎ እግዚአብሔርን ብቻ ተከትሎ ያለምንም ወገን ወደ ጠራው ምድር ሄደ። ከሄደ በኋላ ጠላት ተነስቶበት እነዚያን ጠላቶቹን ድል አድርጎ ሲመለስ አብርሃም ሊዮርዳኖስን ተሻግረህ ወደ ተራራው ውጣ፣ በዚያ መልከ ጼዴቅን ታገኘዋለህ እዚያ ሆነ የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ ብለ ጥራው አለ። ይህን ያለበት ምክንያት አብርሃም እግዚአብሔርን አንድ ጥያቄ ጠይቆት ነበረ። ልጅህን አካላዊ ቃል የሚሆነውን ዓለምን የሚያድነውን ስጋውን ቆርሶ ደሙን የሚሰጠውን ልጅህን ስጋን ቆርሶ ስጋውን ቆርሶ ደሙን አፈሶ የሚሰጠንን ልጅህን የምትልከው በእኔ ዘመን ነውን ብሎ ጠየቁ አብርሃም። እግዚአብሔር ግን ምን አለው? አኮዘትሪያ ከያለ ተወኪሀ ሰዓተ አላ አርኤከ ምሳሌ፣ እለቷን ሰዓቷን አታገኛትም አትደርስባት ነገር ግን ምሳሌዋን አሳይሃለሁ ብሎ ወደ መልከጼዴቅ ላከው። መልከጼዴቅን የእግዚአብሔር ሰው ሆይ የእግዚአብሔር ሰው ብለህ ጥራው ይቀበልሃል ብሎ ላከው አብርሃምን በተላከው መልእክት አስራት በኩራቱን እጅ መንሻውን ለቤተ ክህነት ለቤተ ክርስቲያን የሚገባውን ይዞ ወደ መልከ ጼዴቅና የእግዚአብሔር ሰው የእግዚአብሔር ሰው የእግዚአብሔር ሰው ብሎ ሲጠራው መልከ ጼዴቅ የሚያስፈራ የሆነ ካህን የዓለም ካህን መልከ ጼዴቅ ወጥቶ አብርሃምን ተቀበለው ወዲያውኑ ያቺን እግዚአብሔር አሳየው ያለውን አብርሃም አስራቱን በኩራቱን ይዘ ስመጣ መልከ ጼዴቅ ደግሞ ህብስት አኮቴቱን በመሶወርቅ ጽዋ ወይኑ ወይኑን በጽዋ አድርጎ ይዞ ለጊዜው ህብስቱን አብልቶ በግቦት ወይኑን አጠጥቶ አርክቶት መልሶ ወደዛ ያችን መሳሪያ አሳይቶት ተመልሶ ወደ አገሩ ሄደ። ይቺ ለአባቶች የተገለጠች እለት ናት። ይቺ እለት የዛሬዋ እለት ያቺ ምሳሌ የሆነችው እጨ ዛሬ ሆነ። ያ የምእመናን የሆነ አባት የሆነ አብርሃም ያቺን እንዳይ እግዚአብሔር ፈቅዶለት መልከጼደቅ ደግሞ ካህኑ ሆኖ ሰዋኢም ተሰዋኢም ሁኑ ራሱ ጌታ በመልከጼደቅ አምላክ አምሳል ወልድ በካህኑ በመልከጼደቅ አምላክ ራሱን ገልጦ መስዋዕት ራሱ መስዋዕቱን ሰውቶ ራሱ ሰዋኤ ሆኖ ለመንከሴደግ ለጊዜው አቀበሉ። ፍጻሜው ግን ያቺ የወንጌል ፍጻሜ ዛሬ የምትፈጸመው የተፈጸመችው እለት ናት። ይችን እለት ይጠብቋት የነበረው በተስፋ ነው። ይችን እለት ይመኟት የነበረው በጉጉት ነበረ። እግዚአብሔር ግን ፈቅዶ ኋላ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በምድር ላይ 33 ዓመት ተመላልሶ ወንጌልን አስተምሮ ወደ ቀራንዮ ልሄድ ስል ከመሄዱ በፊት ትላንትና የሐሰት ምክር ተመክሮ ተፈርዶበት በሐሰት ተከስቶ እውነተኛ አምላክ ሐሰተኛ ተብሎ ራሱን አምላኪ አድርጋ ተብሎ በሐሰት ተከስቶ በሐሰት ተፈርዶበት ወደ ሞት የሚሄድባት የዛሬዋ ጸሎተ ሐሙስ የተባለችው የሐሙስ ማታ ለአርባ ንቢያ በአላዛር ቤት ገብቶ ሐዋርያትን ሰብስቦ እንሆ ነገ የሚበላው በመስቀል ላይ የሚሰዋው ሥጋዬ ለእናንተ የዘላለም ሕይወት የሚሆኑ ማለቂያ ፍጻሜ የሌለው ሕይወትን የሚቀድስ የዘላለም ሥጋዬ ይህ ነው፣ እንካችሁ ብሉ፣ በልታችሁ ሕይወታሉ ብሎ ሥጋውን ቆርሶ የሰጠብን እለን፣ ነገ በመስቀል ላይ የሚፈሰው ደሜ ይህ ነው፣ እንኩ ጠጡት፣ ከአሁን በኋላ እኔ አልጠጣውም ለእናንተ የህይወት ምንጭ ሆናችሁ ብሎ መድኃኒታችን ኢየሱስ ክርስቶስ ሥጋውን ቆርሶ ደሙና ምሶ የሰጠባት እለት ዛሬ ምን ትባላለች? ዕለተ ሐሙስ ምሴተ ሐሙስ ትባላለች። ጸሎተ ሐሙስ ምሴተ ሐሙስ ዕለተ ሐሙስ ብንለው አንድ ነው። ስለዚህ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ እብስቱን አንስቶ ቆርባርቆ ቆርሶ እንኩ ብሎ የሰጠበት እለት ዛሬ እኔና እናንተ የክርስቶስን ስጋ ደም በልተን ህይወት የክርስቶስን ደምጠበተን ጠብተን ህይወት እንድናገኝ ያደረገባት ለትናት፣ እግዚአብሔር ክብር ምስጋና ይግባው። ለዝች ለስላት ደረሰ አሜን ብላችሁት ጊዜ እናመስኩ። አዎ ስለ ታደልን ወገኖች። እርግጥ ታድለንም ደግሞ ያልታደልንም አለን። ወደ ታድል ነው ድል ፈንታ እንዳንደርስም ደግሞ አለም አንቃ ሀሳብ ወደኋላ እየጎተተ ወደኋላ እየጎተተ ሳንደርስበት ወደኋላ ኋላ ምንቀርብ ብዙዎቻችን ነን። የደረስነውን እግዚአብሔር ፀንተን እንድንኖር ያደርገን፣ ያልደረስነውን ደግሞ እግዚአብሔር ወደዚህ እንድንደርስ እግዚአብሔር ፈቃድ ሆንልን ይፍቀድልን። አዎ ያለ ሥጋውና ለዚህ ነው አምስት ሺ አምስት መቶ ዘመን እኛ ዋጋ ያከፈልነው ክርስቶስም ደግሞ አምስት ሺ አምስት መቶ ዘመን ጠብቆ ይችንለን ነበረ የምንድንባት ሰው ውጭ ብቻ አይደለም፣ ሰው ሆነ መሰቀሉም አይደለም። ተሰቅሎ ሥጋው ቆርሶ ደሙን አፍስሶ በመብል የመጣውን በሽታችንን በመብል የመጣውን ኃጢአት በመብል ለማሸነፍ፣ በጥላቻ የመጣውን ኃጢአት በፍቅር ለማሸነፍ፣ በትዕቢት የመጣውን ኃጢአት በትህትና ዝቅ ብሎ እግር አጥቦ እኔም እኔ እንዲ እንዳጠብኳቸው እናንተ ምን ወንድሞቻችን እጠቡ እግራቸውን እጠቡ ከመዝግበሩ ለቤተ ክብር ወንድሞቻችሁ እንዱ አድርጉላችሁ እንዳድርጉ ነው። ያኛው ትትና ነው፣ ይህኛው ደግሞ ሕይወት ነው። ያኛው ትትና ፍቅር ነው፣ ይሄኛው ደግሞ መድኃኒት ነው። ስለዚህ መድኃኒታችንን ስለሰጠን አምላካችን እግዚአብሔር ክብርት ጋር አይገባው። አሜን። ለዛሬው የይበቃናል፣ ነገ ደግሞ እዛው እንገናኛለን። እግዚአብሔር ለነገ ያብቃን፣ እግዚአብሔር ያበርታን፣ የበረከት ሰዎች ይበለን፣ ድካማችንን ይቁጠርልን። የሰነበትንበት እንዲካም እውነቱ እጅግ እንደሚያሰኝ ነው። ካህናቱ ወንድሞቻችን ካህናቱ፣ መርየቶቹ ካህናቱ፣ ለቀሲ ገብራ ሁላችን እግዚአብሔር በረከቱን ያድልልን። ለሚቀጥለው ዓመት በጤና በሰላም አድርሶን ደግሞ እንደዚሁ የበለጠ እንድናገለግለው እግዚአብሔር ፈቃዱ ይሁንልን። እናንተንም ጠብቆ ለሥጋው ለደሙ ያልበቃችሁ ደግሞ ከርሞ ለሥጋው ለደሙ እንድትበቁ ያድርግልን እግዚአብሔር።